ርዕሰ አድባራት ወገዳማት አክሱም ጽዮን። አክሱም የሚለው ቃል ከካም ልጅ ከኩሽ የወጣ ሲሆን ጥንታዊትነቷንና የኩሻውያን ከተማ መሆኗን ያመለክታል። የቋንቋ ምሁራን ደግሞ አክሱም የሚለው ቃል ከአገውኛ ቋንቋ የተወረሰ ነው ይላሉ። ይኸውም በአገወኛ ቋንቋ አኩ ማለት ውሃ ሲሆን፣ ሱም የሚለው ደግሞ በሴም ቋንቋ አለቃ ማለት ነው። ሁለቱ ቃላት በአንድነት ሲጣመሩ የአለቃ ውሃ ማለት ነው ይላሉ። አሁን በአክሱም ከተማ አካባቢ የሚገኘውና የከተማው ሕዝብን የሚጠቀምበት ማይሹም የሚባለው የውሃ ማጠራቀሚያ ግድብ ወይም ኩሬ ይህንኑ ታሪክ ያጠናክራል። ኩሬው ቀደም ሲል የንግሥተ ሳባ መታጠቢያ ነበር። አብርሃና ጽብሃ የተጠመቁትም በዚሁ ቦታ ነው ይባላል። አሁንም የጥምቀት በዓል የሚከበረው በዚሁ ቦታ ነው። አክሱም ለኢትዮጵያና ለኢትዮጵያውያን ትምክህትና ኩራት ስለመሆኗ በመጻሕፍት ከተጻፈውና በቃል ከሚነገረው በላይ በውስጧና በአካባቢዋ ያሉት የታሪክ ቅርሶች ጊዜ ሊሽራቸው፣ ጠላት ሊደመስሳቸው፣ ዘራፊዎች ሊመዘብሯቸው ያልቻሉ እጅግ ብዙዎች ናቸው። ከእነዚህም ጥቂቶቹን እንጠቅሳለን። የታቦተ ሙሴ ማደሪያ መሆኗ፣ ከአንድ ቋጥኝ ተፈልፍለው በልዩ ልዩ ቅርጻ ቅርጽ የተሠሩ ቁመታቸው እስከ 30 ሜትር የሚደርስና ዕድሜያቸው ከ2000 ዓመት በላይ የሆነ የድንጋይ ሐውልቶች፣ በእብነ በለል ሰሌዳዎች ላይ በጥንታውያን ቋንቋዎች በሳባ በግዕዝና በግሪክ በአብርሃና አጽሃ በአጼ ካሌብና በልጁ በአጼ ገብረ መስቀል ዘመነ መንግሥት የተጻፈ ጽሑፍ፣ ዘመናቸው ከሺህ አምስት መቶ ዓመት በላይ ያስቆጠረ ሐውልቶች ያጼ ካሌብና ያጼ ገብረ መስቀል ቤተ መንግሥት የተሻለ መቃብሮችና የአብያተ መንግስታቸው ፍርስራሽ የጥንታውያን ነገሥታት ስርዓተ ንግስ የሚፈጸምባቸውና ፍርድ የሚሰጥባቸው የድንጋይ ዙፋኖች በ350 ዓ.ም የተሠራው ጥንታዊው የቤተ ክርስቲያን ሕንጻ ፍርስራሽና እንዲሁም ዛሬ ያለው የአስራ ስድስተኛው መቶ ክፍለ ዘመን ቅርስ በአጼ ፋሲል የታነጸው ሕንፃ ቤተ ክርስቲያንና በአጼ ኃይለ ሥላሴ የታነጸው ዘመናዊ ሕንፃ ቤተ ክርስቲያን ታቦተ ጽዮን የምትገኝበት በግርማዊት እቴጌ የመነን የታነጸው ሕንፃ፣ የጥንታውያን ነገሥታት ዘውዶችና አልባሳት፣ የነገሥታትና የመሳፍንት የራስ ወርቅና የወርቅ አልባሳት ካባና ለምዶች ጥንታውያን የሃይማኖትና የታሪክ የብራና መጻሕፍት፣ ልዩ ልዩ ነዋያተ ቅድሳት፣ ጥንታውያን የሳባ ከተማ ፍርስራሽ፣ በሃያኛው ክፍለ ዘመን በመርማሪዎች ተቆፍሮ የወጣው የባዜን መቃብር የንግሥተ ሳባ መታጠቢያና የከተማው ጥንታዊ የውሃ ግድብ፣ የአንበሳ ምስሎች የሚገኙባቸው የድንጋይ ሐውልቶች፣ ድንጋዮች እየተፈለፈሉ የተጠረቡበት የድንጋይ ተራራ፣ ከአንድ ቋጥኝ ተፈልፍሎ የታነጸው የአባ መጣ ቤተ ክርስቲያን ያጼ ካሌብ ከተሳቱ ቅዱሳን መካከል የአባ ጰንጠሊዮንና የአባ ሊቃኖስ መካነ እረፍት የሆኑት ገዳማት፣ እነዚህንና እነዚህን የመሳሰሉት ስልጣኔዎች በአክሱም የነበሩና እስካሁንም ድረስ ለመረጃ ያህል አለ። የታቦተ ጽዮንና የኦሪት እምነት ወደ ኢትዮጵያ መምጣት ከጌታችን ልደት አንድ ሺህ ዓመት በፊት የነገሰችው ንግሥተ ሳባ በእስራኤል ላይ ነግሶ የነበረውን ዝናው በዓለም የተሰማውን የንጉሥ ሰሎሞንን ጥበብና መንፈሳዊ ኀይል በመስማቷ መስማት ብቻ በቂ አይደለም በዐይን አይቶ መረዳት የበለጠ ጥሩ ነገር ነው በማለት ንጉሥ ሰሎሞንን ለመተዋወቅና ከንጉሥ ሰሎሞን ለመዛመድ ፈለገች። ስለዚህም በታምሪን አማካኝነት ገጸ በረከት አሲዛ ወደ ሰሎሞን ላከች። ታምሪን በወቅቱ በንግድ ሥራ ወደ ኢየሩሳሌም የሚመላለስ ነጋዴ ነበር። መልእክቱን አድርሶ ያየውንና የሆነውን የነበረውንም ሁሉ ለንግሥተ ሳባ ገለጸላት። በቀጣዩም ኢየሩሳሌምን እንድትጐበኝ ከንጉሥ ሰሎሞን ግብዣ ቀረበላት። በዚሁም መሰረት ወደ ንጉሥ ሰሎሞን ሄዳ ከእግዚአብሔር የተሰጠውን ጥበብ፣ አምልኮቱንና ሥርዓቱን ማንኛውንም ነገር ሁሉ ጠየቀችው። ከንጉሥ ሰሎሞን ጋር በነበራት ቀረቤታ ምን ይልክን ፀንሳ ወደ ሀገሯ መጥታ ወለደችው። ቀዳማዊ ምን ይልክ አባቱን ሊጠይቅ ወደ ኢየሩሳሌም በሄደ ጊዜ በሦስት ዓመት ቈይታው የኦሪትን እምነት የዕብራይስጥን ቋንቋ መጽሐፍተ ሙሴን ህገ መንግስትንና ስርዓተ ክህነትን አጥንቷል። በዚሁ መሰረት ኢትዮጵያ በህገ ልቡና ስትመራ ኖራ ገወሪትን በመቀበል ከእስራኤል ቀጥሎ እግዚአብሔርን ለማምለክ ቀዳሚት አገር ናት። እንደዚሁም ሁሉ በዘመነ ሐዲስ ክርስትናን ለመቀበል ከእስራኤል ቀጥሎ የመጀመሪያ ሀገር ናት። ከክርስቶስ ልደት በኋላ የክርስትና ሃይማኖት በአክሱም የተስፋፋውና የመጀመሪያው ቤተ ክርስቲያን የተሠራው በአብርሃ ወአጽብሃ ዘመነ መንግሥት ነው። ሁለቱ ወንድማማቾች በአክሱምና በአካባቢዋ ያለውን ሕዝብ አስተምረው እንዲጠመቁ ካደረጉ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመላእክት ጋር መጥቶ በተራራው ራስ ላይ ቆሞ ታያቸውና፣ በዚህ ቦታ ላይ ቤተ ክርስቲያን ሥሩ አላቸው። በአክሱም የመጀመሪያውን ቤተ ክርስቲያን ከልደተ ክርስቶስ በኋላ ያሰሩ አብርሃና አጽብሃ ናቸው።